የሚቀየሩት አሁን እኔ ወይ ደስታ ወይ ያዘን አገኛሉ ብዬ በማሰብ እንኳን ፈጣሪ ጠበቀ። አይን በጣም ከባድ ነገር ነው። ቤተሰቦች ያልታሰበ ሰፕራይዝ ነው። ጋይ የእኔ በረዶ የብዙ ቀምኞቴ ብሩኬ ቤት ተከራይተ ሃይሚን ይዛት ወጥተ ኑር ነበር፣ ተሳካልኝ። ወደዚህ ዞረ በደንብ አሳየ፣ እግዚአብሔርን ብሩክ። ዱብዳ ነው ዛሬ የመጣብን ማለት ነው። እኔ ግን ገምቻለሁ። ጠዋት ምን ብያችሁ ነበር ቤተሰብ? የቅማሜ ቤት እንግዲህ የሆና ከእኔ በእናቶች እንዲ የኔን ክላስ ያሳዩ ደስ ይላል። በራሳቸው ቤት ወንድ ልጅ ደረቱን ነፋ አርጎ፣ የኪራይ ሆነ የምን ሆነ ደስ ሲል እግዚአብሔር። ይሄ ደግሞ የኔ ክላስ ነው ቲቪሽ የሆና ፕሌስቴሽን ከላይ ነው። ለጌም ብቻ ነው የምታውቁት። የቤቱ እቃ የሀይምዬ ነው። ምንም ችግር የለው። ማነው ግን መከታ፣ ወንድማቸው ፍፄ ነው ቤተሰብ። ማን ነው ሌላ? አሁን በጣም ቀልቶ ምናምን ነበር። ማርያምን ጫንቁ፣ ምን ላሳይሽ። የመኝታ ቤቷ የምኗ የምኗ ሳይቀር ሁሉን ነገር አይታ ማመን አቅቷታል። ብሩኬ፣ እንዴት እንዲህ አደረገው ብላ ማለት ነው ጋይስ ሃይሚ ማመን አቅቷታል የቤት እቃው ሙሉ የእሷ ነው እንዳለ የቤት እቃው የእሷ ነው ብሩኬ ቤቱን እንዳለ ነው የተከራየው ይመችህ እውነት እግዚአብሔርን ደስ አለኝ ማርያምን ሰላም ጤና ይስጥልን የእኛ ውድ ቤተሰቦች እንዴት አላችሁ እንዴት ናችሁ አለው እኔ ደህና ነኝ እግዚአብሔር ይመስገን እንግዲህ ብሩክ አለማየሁ በየነ ከመሸ ከቅመሟ ጋራ ከቻሳ ብሏል በአዲስ ቤት እሱም እንግዲህ የኪራይ ቤት ነው ብሏል፣ ተናግሯል። በገዛው ብዬ ቅመሟን ፕራንቅላ ላርጋት አለና፣ እኔ ውሸት ነገር አልናገርም፣ ግን ደግሞ ፈጣሪ ምኞቴን ያሳካልኛል። ጠዋትን ምን አልኳችሁ? ሃይሚ ምናልባት ቤት ገዝታለች አልኩኝ። ያው ያው ነው ሃይሚ ማለት ብሩኬ ነው፣ ብሩኬ ማለት ሃይሚ ስለሆነ ያው ነው። ይያዝልኛል፣ ግማሽ ነጥብ ሰጣለሁ። ቤት ነው የሚሆነው አልኳችሁ። መኪና ስትሉ አላችሁ፣ ስንቱን አላችሁት። እኔ ግን ትክክል ነበርኩኝ። ምክንያቱም ብሩክ ሃይሚ ቤት ከኖረ ምንም አገባትም አላገባትም፣ በቃ በራሱ ቤት ሳባድጎ ሲያስገባት ግርማ ሞገሶ ራሱ ደስ ሲል ማርያምን በቃ የሆነ እንደ ይመችህ የሙሽዬ ጀግና ባትሆን ነበር የሚቆጨኝ። እንዲህ የኛ ወንድም ታኮራናለህ። ገና ገና ገና ምን ታየና፣ ፈጣሪ ካንተ ጋር ይሁን ብቻ። እግዚአብሔርን ሀይሚ እንደመታዋት እዚ ጋር በእርግጋ ነበረ። ማን ቤት ነው ያላችሁት? አልገባም። የት ነው የምን ዲያስፖራ ቤት ገባሁ ብላ ግራግብጥ ብላታል። ሀይሚ እንደምታዩት ማለት ነው። ግን ይህ ሁሉ የቤት እቃ ሲዘረፍ እንዴት ሃይሚ አታውቅም እንዳልን ሌላ ቦታ ነው ያረኳታል። የት አድርገሀት ነበር ብሩኬ? አላውቅም ከየት እንደመጣች አላየንም። መኪና ውስጥ ገባን ያየነው ቤተሰቦች። በዛ ላይ ደግሞ ትንሽ አሟታል። ለማንኛውም ማለት ነው ጋይስ፣ እውነት የብሩክን ሀሳብ ማለት ነው እኔ ሁለቴ ሶስቴ ሃይሚ ቤት ኑር ኑር ስትሉት አይሆንም፣ አይቻልም፣ በፍጹም ቤት ተከራይተው ውጣ፣ ይዛት ውጣ እያልኩ ቪዲዮ እየሰራው ነበር። ተሳካልኝ፣ ደስ አለኝ። ማርያምን ነው የምላቸው፣ ደስ አለኝ። ችግር የለውም ከሚ ቤት ቢኖርም ችግር የለውም። ግን አይታወቅም፣ የሰው ልጅ ስራ ላይ ያላቸው የሆነ አይታወቅም። ፈጣሪ ሲጀመር ከዚህ በኋላ አብሮ ስለሚኖሩ አንድም ቀን አያኮራርፋቸው ፈጣሪ ማለት ነው። አሁን ላይ በጣም ከባድ ነው የሚሆነው ብሩኬ፣ እራሱ እየፈራ ነው፣ ጸልዩልን እያለ ነው። ፈጣሪ ከክፉ ነገር ይጠብቃችሁ። እንደው ግን ያው በስራ ላይ ያለ ነው ይሄ ነገር። ምንም ኖርማል ነው የሆነ እንኳን ቢኮራረፉ እንኳን እዚያ ቤት ውጣ ሲባል ብሩክ ያስባችሁታል። ሼም ነው፣ ሴት ልጅ ውጪ አትባለም። ሴት ልጅ ወንድ ጋ የመሄድ መብት አላት። በቃ መብት ሳይሆን ባህላችንም ነው። በቃ ሴት ወንድ ጋ ብትሄድ ችግር የለውም፣ ምንም ችግር የለውም፣ ኖርማል ነው። እዚህ ጋር ደግሞ ክላሷን አሟልቶላት ምናምን አኮረፈች፣ በረው ክላሷን ዘግታ መቀመጥ ትችላለች። ክላሱን ዘግቶ መቀመጥ ይችላል። በቃ ያላስቻለው ሰው ሄዶ አንኳኩቶ በቃ እንታረቅ ይላል። ምንም እዚህ ጋር ሩቅ ለሩቅ የለም ማለት ነው። ያው ፀባይ ቀርም ብዬ ነው በፍቅር ላይ። ጋይስ አሟረትሽባቸው እንዳትሉኝ፣ እኔ አሟረት ፈልጌ አይደለም፣ ቤተሰቦች ሰዎች እና ግን በጣም በጣም ከምላችሁ በላይ ደስ ብሎኛል፣ እውነት ለመናገር እውነቴን ስነግራችሁ ማለት ነው። ለምን እንደሆነ ባላቅም ጭራሽ አስብ ያለው ግን ይሄን እንደሆነ ግን ደግሞ እንዴት በዚህ ሰዓት ቤት ክራየት ብሩክ ብዬ አስቤ ነበር። ትጀምር ትናንት አሁን፣ አንደኛ ቁጥር ቁጥር አንድ ኔትወርክህን ነው የምታስተካክለው። ብሩክ ኔትወርክህን አስተካክል። ወይ ወይ ትናንትና ጨጓራችን እና እላጥበው እኮ። ቁጥር አንድ ኔትወርክህን አስተካክል። ከዛ በኋላ ፈጣሪ ፍቅሩን ያብዛላችሁ። አዲስ እንግዲህ የተባለውን ሰው ማን ነው? ቤተሰብ በዚህ ዘመን ሰው ሰው አስጠንክቶ መኖር ትንሽ ይከብዳል። ግን ያኔ መከታችን ነው እናቀዋለን። ወንድማችን ሀብ ይሆን እንዲ እናንተ ሀብ ይሆን እንዲ ቤተሰብ ሀብ ቢሆን ጥሩ ነው። ያኔ ጥሩ ነው አይደለም። ናኒስ ና ያለ እነ ነገሩ ናኒንም ይችላታል። አብረው አስባችኋታል። ወንድማማች አንድ ቪላ ቤት ተከራይተው ማለጅ ፕላስ ተከራይተው ፎቅናታች ቢሆን ግን አሪፍ ነው አይደል? እ ግን የተራራቀ ነው አይደል? ወይኔ ሀብና ናኒ ቢሆኑ ደስ አይልም ቤተሰብ ደስ ይላል። ደስ አይልማ። የኔ ግምት ነው። ቤተሰብማ ማን እንደሆነ አናውቅም። ሰርፕራይዝ ነው ያለው ብሩኬ ማለት ነው። ሰርፕራይዝ ነው ያለው ግን፣ የኔ ግምት ነው ያልኳቸው። ዝም ብዬ ግምቴን ነው ያው። ግምት አንዳንዴ ትክክል ነው። እኔ ጠዋት የገመትኩት ግምት ተሳካልኝ። ምክንያቱም ቻንስ ነው እድል ነው። በቃ ሳስበው ነው ያደርኩት። ምን አይነት ፕራንክ ነው ስንለው ትናንትና ላይ በላይ ሰርፕራይዝ ነው አለ። ምን አይነት ሰርፕራይዝ ሊሆን ይችላል? ከባድ ሰርፕራይዝ ነው። በጣም ቅመማ የምትፈልገው ነው አለ። ምንድን ነው ቅመማ የምትፈልገው መኪና ትላላችሁ። መኪና አንድ ቤት ሁለት መኪና ምን ያደርጋል በዚህ ሰዓት? እንዴ ልጅ አልወለደች መኪና። ስነስታ ክትባት ይዛት ትሄድ፣ ትምህርት ቤት ይዛት ትሄድ። ሃይሚ የት ትሄዳለች? የሆነ ቦታ ስትሄድ ነው ብሩክ አለ። አለቀ። ብሩክ ካልተመቸው ደግሞ ይሄ ላዳል ታክሲ አለ እነሱ ይዛ ትሄዳለች። ምንም ችግር የለውም። ስለዚህ መኪና ማይፍታት አንደኛ፣ ገና ናት ሀይሚ ማለት ነው። ገና መንዳት ፐርፌክት አይደለችም። ትለማመድ። ሁሉም ነገር ይደረሳል። ዋነኛው ግን ብሩኬ ያደረገው ነገር አሁን እኔ በጣም ነው ደስ ያለኝ እግዚአብሔርን። ብሩኬ ከሀይሚ ጋር መኖር ካማረህ ኪራይም ቢሆን ምንም ቢሆን እዛ ሀይሜ የተከራየችው ቤት ገብተህ መኖር በፍጹም የለበትም። በ በፍጹም በቃ ተሳካ። ለምን አንድ ቀን የሆነ ኮሽታ ሲኖር በጎቹ ማለት ነው ለበጎቹ እኮ ነው። እኔ ሌላ ነገር አይደለም ጋይስ በጎቹ ቤቷ ሄደ እያሉ ሲያለቃቅሱ ውርደት ነው። ይሄ ሰው በቤቱ ምንም ምንም ነገር ባያደርግ እንኳን ማለት ነው፣ ሳባርጎ ሲወስዳት ለሰፕራይዝ እራሱ ይሄ ቤታችን ነው የምንኖርበት ነው ቅመምዬ ሲል፣ አዎ ካፉ ማርጠብ ይላል ቀብራራው። ይመች እግዚአብሔር፣ የደሳለኝ ባይ ቦታ ሳስበው ማለት ነው አንቺ መሰለሽ አንቺ መሰለሽ ሰርፕራይዝ የተደረግሽው እንደምትሉኝ፣ አውቃለሁ። እንደምትሳደቡ አውቃለሁ። ግን እኔ ስለ እናንተ አያገባኝም። ስለእናንተ ግን አሁን ከመሸ ስለመጣ ነው እንጂ ደስታዬን ራሱ በቪዲዮ እንደ ወዝ ወዝ እያልኩ ብገልጠው፣ ቦስ ቦስ ኡስ ብላለች እንትና ማለት ነው። እና ለማንኛውም ብቻ ደስ ደስ ብሎኛል ጋይስ፣ እግዚአብሔርን ደስ ብሎኛል። አተፈረዱባቸው ደግሞ ሰዓት አለፈ ብላችሁ እየጻፋችሁ ነበር። ይሄንን ሰርተው ይሄንን አድርገው እንዲህ ጎበዝ ነው እንደውም ብሩክ ለሰራተኛ ከፍሎ ሊሆን ይችላል፣ ባይዘወይ ማለት ነው። ትናንትና ላይቭ ላይ ከዛን ሰዓት ድረስ ቆይቶ እኔማ እነዚህ ልጆች ዛሬ ከቀሩ ደግሞ ሀይሚ የጭቃው የድጡ እዛው ዝፍቅ እዛው ምናምን የምትፖስተው ፖስት እና የምናየው ቪዲዮ አይመሳሰልም። ይቺ ልጅ ምን ሆና ነው ብዬ ኮ እኔ ያው እንደዚህ የሚፖሰቱ ነገሮች ምናምን አምጥተው ቪዲዮ መስራት አልወድም ይቅርታ አድርጉልኝና፣ እንደዚ አልወድም። ሀይሚ እንዲ አለች፣ ሀይሚ እንዲ ጻፈች፣ እንዲሆነ እኔ አልወድም። እንደዚህ አይነት ነገር ለምን ደሆነ አላውቅም። ብዙ ጊዜ ጥቅስ በጣም ወሳኝ ነገር ካልሆነ እኔ አልሰራም፣ አልወድም። እና ሲያሽከረክሩት ነበረ ቀኑ ሙሉ ማለት ነው ምን ሆና ነው ይች ልጅ ቆይ፣ እንዴት ምናምን ሰሞኑን ደስታ ላይ ነበሩ ከብሩክ ጋር ያንን በቃ ከድጡ ወደ ማጡ ምድረ ጭቃ አስገብቶ አይቀባም ምናምን ስትል ምን ሆና ነው ብዬ ግራ ተጋባውን ቤተሰብ እና እኔ ደግሞ ብሩኬ ደግሞ አሁን ዛሬ መጥቶ አብራኝ ትኖር አትኖር አላቅም፣ ምሽት በለኝ አትበለኝ አላቅም ሲል፣ እውነት እኮ አይታወቅም እኮ የሚ ነገር እኔ እኮ የሚን አላምናትም እኮ እግዚአብሔር፣ እኔ ግቢ ትባላለች፣ እኔ አላምንም አላለች። አንቺ ብሩኬን እመኝ፣ እውነት መኝ፣ እመኝ ከፈጣሪሽ በታች ብሩክን በህይወትሽ እመኝ። በቃ ምንም አትጠራጠሪ ማለት ነው። ሶ መለላቸው ፈልጌ ነው እኔ አላምናትም ያልኳችሁ፣ አልፈልግም ብትል በዛን ሰዓት፣ ምክንያቱም ያው የሴት ጉዳይ ብዙ ነገር የሚጎሉ ነገሮች አሉ። ያው እንደዚህ ለመሆን ማለት ነው። ግን ክላሷ ሲያምር ቅርቅ ምጥ ያለ ክላስ፣ እውነት ውይ፣ ያልጋ ልብስ እንኳን ተቀየረ፣ የሆነ የአጃ ዱቄት የመሰለ ብርድ ልብስ፣ ወይኔ ሀሚ፣ መቼ ነው የምትቀይረው? እያልኩ ሁሌ በልቤ ማስበው ነገር ነበር። ዛሬ ብሩክ ቅይር አደረገልኝ። ውፍ ተመስገን። ያምራል፣ ግን ፒንክ ብታረግላት ጥሩ ነበር። ያው ብሩክ እኮ ትናንት ተናግሯል። ይህም ይሄ ዛሬ ሁለት መቶ ብር ሰጣችሁት ነገ መቶ ብር ከሰጣችሁት ለምንም መቶ ብር ሰጠኝ ብሎ የሚያኮርፍ ህዝብን ያለው ውላል። ስለዚህ አሁንም እኔ እንደዛ እንዳትታዘበኝ፣ እንዳው ለጠቅላላ እውቀት ነው ሰማያዊ ከሚሆን ፒንክ ቢሆን ይመረጥ ነበር። ኤኒዌይስ ምንም ማለት አይደለም፣ ቆንጆ ነው። ይህንንስ ማናየበት ፈጣሪ ሆይ ረሲስ አንዳንዴ ሰከንበኝ። እንዲህ ምን ሆነሽ ነው? አይ ደስ ብሎኛል እውነት ስነግራችሁ፣ በጣም ደስ ያለ ማርም እውነት እንደዚህ አይነት ክብር የሚያሳያችሁ በዓል ይስጣችሁ፣ በዓል ይስጣችሁ። እንዲህ ሃይሚዬ እንዲ እንዲ በቃ እንደዚህ በቃ ብሩኬ ምለውንልህ ብለሽ ያዝ አድርገሽ ኑሪ፣ ኑሪ ንጥር ንጥር ንጥር ንጥር ብላል። ያገርት እንዳቴ ለማለት ነው ቤተሰቦች አር ትክክል አለ ከዋሻው ደግሞ ዋሽ ተሻል በሉኝ። ይሄ እናንተ ይሄ ኔጌቲቭ የምታወሩት እኔ እናንተ ናሰማቸው ትክክለኛ ትክክለኛ ቤተሰቦች አላችሁ። ከእናንተ ነው እኔ አስተያየት የምጠብቀው ማለት ነው። እውነት ዛሬ ብሩክ ያደረገው ነገር በጣም በቃ ምኞቴ ስለተሳካ ብቻ ደስ ነው ያለኝ። በቃ በራሱ ቤት ተከራይቶ ሃይሚን ከዛ ቤት ውስጥ አስወጥቷ። እቃው የእሷ ቢሆን ችግር የለውም በቃ አትጥለው። መቼ ዛ መግባቷ አይቀርም። አንዴ ተገዝቷል ኦልሬዲ እቃው ማለት ነው። እቃው ችግር የለው ግን በራሱ ተከራይቶ ሀይሚ ነ ብሎ እዛ ቤት ውስጥ ይዞ በመግባቱ ብቻ በጣም ሞራል ሞራል ደስ ነው ያለኝ። ብዙ ጊዜ የምለፈልፈው ነበረ፣ ግን የምለፈልፈው ነገር ሀይሚ ጋ ተጽዕኖ ይፈጥራል ብዬ ሳይሆን የሆነ ችግር እንኳን ቢፈጠር በእርግጠኝነት በጎቹ አያስቀምጡትም፣ አያስቀምጡትም። ሴት እሷ ጋ ሄደህ በቤቷ መን ሄዳለህ፣ እንዲህ ነው የሚሉት፣ እንዲህ ነው የሚሉት። ደሜ ነበር የሚፈላው። ብሩክ እንደው ቶሎ ቅጥ አልክልኝ። ተመስገን ተመስገን። በጣሪ የምሬ ነው። ማርያምን ሄደ ፈተሻችሁ ምን እንደምትሉ ደስ ብሏችኋል። ነገር ግን የሆነ ኮሽታ ሲመጣ ጥሎ ሲሄድ ማለት ነው የዛን ሰዓት ትዝ ይላችኋል። በቃ አልፈልግም ብሎ ሲሄድ ምን አሉ እስከምትድን ድረስ እቤቷ ተኝታ ሲሉ ነበር። ብሩክማ እዛ ቤት መኖር ካለበት ተከራይተው ወታ። ሃይሜን ጎትታ ማስገባት አለብ ብዬ ቪዲዮ ሁለት ሶስት የሰርቻለሁ። ቤተሰቦች አልሰራሁም። ትክክለኛ የምታዳምጡኝ ሰዎች ታዳምጡኛላችሁ። እንዲያውም ምን ችግር አለ የተከራዩበት ቤት ነው ብላችሁ ነበር። ኖ ኖ፣ እግዚአብሔርን የዛሬ ደስ ያለኝ ነገር ይሄ ነው። በቃ በራሱ በራሱ ቀብራራው ከማንም ምንም አይፈልግም። ምንም ሳይጠቀም ተጠቀምባት እያሉ ሽንጣቸውን ገትረው እዚህ ሀያ አራት ሰዓት ላይ ብላይ ስጋውን ይበላሉ። ጭራሽ ደግሞ ቤቷ ሄደ ብለው ስሙን እንዲያነሱት የቀብራራ ልጅ የሙሽዬ ጀግና እንዴ እንዴ እንዴ እንዴ እንዴ! ኧረ ይመች ዛሬ ለኔ ጨጓራ ነው ይ ይህን ሰፕራይዝ የሰራሁት ዛሬ ለእኔ ነው። ምክንያቱም የዛኔ ሳሙ ታሞ ሰው ቤት ተኝቶ ሲሻለው ወደ ቤቱ ተመለሰ። ው ይችላል እናንተ ዝም ብላችሁ ብቻ ይዩ ቀብራራው ይችላል ለሚስቱ ይሞታል ይሞታል ለሚስቱ ገባችሁ አይደለ እያንዳንድሽ እርር እያልሽ ተከታተይ እርር እያልሽ ተከታተይ እኔ ሲስ ማለት ነው በደስታ ውስጤ ተሞልቷል ምክንያቱም አንድ ወንድ ልጅ ከሱ የሚገባውን በብሩም ሆነ በምኑም ሆነ አንድን ሴት ልጅ የምትኖርበትን የምታርፍበትን ቤቷ ሄዶ አኑሪኝ። ኧረ ጭራሽ ለዛውም፣ ቀብራራ ለዛውም እንዲህ። ምን ሆናችሁ ነው? ብሩክ አለማየሁ እኮ ነው እንዴ። በራሱ እንደዚህ በቤቱ ግርማ ሞገሶ አልመጣም አላለም። እግሩን ስቅል አድርጎ ቆጭ ሲል፣ ኧረ ድምቅ ብሎ ነው ግርማ ሞገሶ የመጣው። ገና በር ላይ ቆመህ አይ ምዬን አምጥቼ ሰፕራይዝ ላረጋ ነው ስትል በሩን ክፍት አድርገህ ስታስገባት ውይ ደስ ያለኝ እግዚአብሔር ነው የምውላቸው። እና ለማንኛውም የኛ ውድ ቤተሰቦች ይመቻችሁ። ዛሬ ደስ ብሎኛል፣ ደስ ብሎኛል። ደስ ያላችሁ ኮመንት ስር ብሩክ ኪንግ እያላችሁ ጻፉ። አመሰግናለሁ። ባይ፣ ወዳችኋለሁ። ቻው